የሕግ ታራሚዎችን መጎብኘት መንፈሳዊ ትዕዛዝ ከመሆን ባለፈ ለታራሚዎች የባህሪ ለውጥ ማምጣት የጎላ ሚና እንዳለው ተገለጸ። የማይጠፋ የወንጌል ዘር ሚኒስትሪ ከሁለይታ ሶወዶ እና ከዱራሚ ሙሉ ወንጌል ቤተ ክርስቲያናት እንዲሁም ከአላባ ሙዳ ህብረት ቃለ ሕይወት ቤተ ክርስቲያን ጋር በመተባበር በአላባ ቁሊቶ ማረሚያ ለሚገኙ ከ450 በላይ የሕግ ታራሚዎች የአልባሳት ድጋፍ እና የምጋባ ፕሮግራም አደረጉ። የማይጠፋ የወንጌል ዘር ሚኒስትሪ መስራች እና ዳይሬክተር አቶ ይስሐቅ ጢቆ ሚኒስትሪው ከተቋቋመበት ጊዜ አንስቶ ባለፉት ዓመታት ዘር፣ ቀለም፣ ቋንቋ፣ ብሔር፣ ሃይማኖ የሃይማኖት ሳይ ላይ በተለያዩ ምክንያት ለችግር የተዳረጉ ዜጎች እንዲሁም በተለያዩ ማረሚያ ተቋማት ውስጥ ለሚገኙ የሕግ ታራሚዎች ድጋፍ እያደረገ መቆየቱን ገልጸው ዛሬም ከ450 በላይ ለሚሆኑ የሕግ ታራሚዎች የአልባሳትና የምግብ ድጋፍ መደረጉን ተናግረዋል። የማይጠፋ ዘሬ ወንጌል አገልግሎት 2000 ነው አገልግሎት ነው የጀመረው። አሁን 17ኛውን አመት ይዘናል። አራት ዓላማ አንግበን ነው እስካሁን ድረስ እያገለገልን ያለ ነው። በኢትዮጵያና ከኢትዮጵያ ውጭ የታሰሩትን ማረሚያዎች ውስጥ ያሉትን በተቸገሩት ነገር ላይ ልብስን በመስጠት ምግብ በመመገብ ውሃ በመስጠት መጽሐፍ ቅዱስን በመስጠት ትክክለኛ የእግዚአብሔር ጎዳና ላይ እንዲሰለፉ በማስተማር እናገለግላቸዋለን። አቅም ደካማ ቤተሰብ የወደቁትን በየትኛውም ቤተ እምነት ሃይማኖት ሳንለይ በወደቁበት ገብተን ቤት እንሰራላቸዋለን፣ ልብስ እንሰጣቸዋለን፣ ምግብ እንመግባቸዋለን። በዚህ አገልግሎት አራተኛው የድሃ ደሃ ተማሪዎችን ትምህርት እድል ማግኘት እያልቻሉትን ደብተር እንሰጣለን፣ እስክሪብቶ እንሰጣለን፣ ዩኒፎርም ገዝተን እንሰጣለን እንሰጣለን። ለነሱ እኔን አለው ስናገለግል ዛሬ ወደ ዓላባ ሙዳ ህብረት ወደ ዓላባ ዞን መጠን ዓላባ ማረሚያ ወደ አራት መቶ ሃምሳ ታራሚዎች አሉ። እነዚያን ለመመገብ አዚ መጠናል እግዚአብሔርን ቃል ለማስተማር ማረሚያው የእነሱ የመጥፊያ መንገድ ሳይሆን የሚታረሙበት እንደሆነ አስተምረን ምግብ መግበን ልብስ ለሃይማኖት ሳንለይ ለሙስሊሞች የሚሆን አዳዲስ ልብሶችን በመስጠት ለኦርቶዶክስን ለፕሮቴስታንት አባል የሆኑት ሁሉ ለእያንዳንዱ ሳንለይ ልብስ ለእያንዳንዱ ከአንድና ከሁለት በላይ ልብስ በመስጠት አገልግለን ዛሬ ከዚህ ከእኔ ጋር የአላባ ቃልዮት ህብረቱ አሉ፣ ከወላይታ ሞሎንገል ቤትሰን አሉ፣ ከዱጉረሜ የመጡ ወገኖች አሉ። ሞሎንገሎች አብረን ተያይዘን የእግዚአብሔርን ወንጌል አገልግሎት ዛሬ አገልግለን ከዚህ እነሳለን። የወላይታ ሶዶ እናት ሙሉ ወንጌል ቤተ ክርስቲያን መጋቢ መጋቢ ተስፋ ገብሬ የተቸገሩትን መርዳት፣ የታሰሩትን መጠየቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ያዘዘን ትእዛዝና እና ንጹሕ ነውር የሌለበት አምልኮ እንደሆነ ገልጸው ቤተ ክርስቲያን በምድር ላይ ይህንን አገልግሎት አጠናክራ ማገልገል ተልዕኮ ያላት በመሆኑ ዛሬ በታየው ነገር መደሰታቸውን ተናግረዋል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚች ምድር ላይ ወንጌል ብቻ ሳይሆን የሰውን ልጅ በሚያስፈልገው ሁለንተናዊ አገልግሎት ሁሉ ነው ያገለገለው። በሽተኞችን እየፈወሰ፣ ችግረኞችን እንዲሁም ደግሞ ባርኮ እስከ አምስት ሺህ ሰው ምግብ እየመገበ በዚህ ምድር ላይ ለሰው ልጅ የሚያስፈልገውን ማንኛውንም ነገር ሳያጎድል ሰዎችን ደርሶ ነበር። ከዚህ ሁሉ በላይ ወንጌል ለሰዎች ደርሶ የነፍስን ደህንነት፣ ሰላምን፣ ጤንነትን እንዲያገኙ አድርጓል። ይሄ አገልግሎት ደግሞ ለእኛም ተሰጥቶናል። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ ታስሬ ጠይቃችሁኛል የሚል በማቴዎስ ወንጌል ምዕራፍ 25 ላይ የተጻፈውን ጌታ ሁለንተናዊ አገልግሎት እንድንሰጥ ስለሚፈልግ ነው የተናገረው። በዚሁ መሰረት እኛም በዚህ በአላባ ያሉትን ማረሚያ ቤት ያሉትን ወገኖቻችን ሃይማኖት ሳንለይ፣ ጾታ ሳንለይ ለእያንዳንዱ በሚያስፈልገው ነገር ለመርዳት በመጀመሪያ ደረጃ ቁሳቁሶችን ሰጥተናል። ምግቡንም ተመግቧል። ቅድም ሰብሳቢው ወይም ደግሞ ስራ አስኪያጁ እንደተናገሩት ከዚህ ሁሉ በላይ ለነሱ ጸልየንላቸዋል፣ አባታዊ ምክር ሰጥተናል። እነዚህ ሰዎች ነገ ትልቅ ሰው እንደሚሆኑ፣ ተራ ሰው እንደማይሆኑ፣ በተስፋ መጠበቅ እንዳለባቸው፣ ይሄ ማረሚያ መጥፊያቸው ሳይሆን በዚህ ማረሚያ ታርመው ወጥቶ ነገ ትልቅ ሰው መሆን እንደሚችሉ ተስፋ ሰጪ መልእክት ሰጥተናል እና ይሄ የማይጠፋ ዘር የወንጌል አገልግሎት የሚሰጠው አገልግሎት በጣም በጣም ልብን የሚነካ ነው። በአብዛኛው በወንጌል ስራ ላይ ያተኮረ ቢሆንም የሰውን ሁለንተናዊ ችግር ለመድረስም የራሱን ድርሻ እየተወጣ ነው ያለው እና በዚህ ዙሪያ ላይ እኔም ሊደግፍ እኔም አጋር ልሁን በሚል መልኩ ነው እዚህ ጋር የገባሁት። ዛሬም የመጣሁት ለዚህ ነው። እግዚአብሔር ስሙ ይባረክ። በጣም ደስ ብሎናል። የዱራሚ ሙሉ ወንጌል ቤተ ክርስቲያን መሪ ሽማግሌዎች ሰብሳቢ አቶ ከበደ ቀልብሶ ከማይጠፋ የወንጌል ዘር ሚኒስትሪና ከአላባ ሙዳ ህብረት ቃሊዮት ቤተ ክርስቲያን ጋር በአላባ ቆሊቶ ማረሚያ በተደረገው ድጋፍ መደሰታቸውን ገልጸው ድጋፍ ያደረጉ ምዕመናንና ያስተባበሩትን አካላትም አመስግነዋል። ሶዶ ከሚገኘው ከማይጠፋ ዘር የወንጌል አገልግሎት ጋር በመገናኘት ተቀናጅተን ይህንን የዛሬን በአላባ ቆሊቶ የሕግ ታራሚዎችን ለማገልገል ነው። ዛሬ እዚህ የተገኘ ነው። ለማገልገል ደግሞ ስንመጣ ሁሉም የየራሱን ድርሻ ይዞ ነው የተገኘው። እኔም ከማገለግልበት አጥቢያ ከምዕመናን የተሰበሰበ አልባሳትን ቢያንስ ወደ ሁለት ኩንታል የሞላ አልባሳትን ይዤ ነው የተገኘሁት። በአገልግሎቱ በጣም ደስተኛ ነኝ። በጣም ረክቼ ያለው በአገልግሎቱ መገኘቴ። ደግሞ በዱራሜ የህግ ታራሚዎች ዘንድ የሚሰራ አንድ አገልግሎት አለ። ይህም የህግ ታራሚዎች የባህሪ ለውጥ ላይ የሚሰራ ማህበር አለ፣ በጎ ፈቃድ ማህበር አለ። ይሄ ማህበር አንድ ታራሚ ተከሶ ነው እንግዲህ ተፈርዶበት ወደ እርምት የሚገባው እና ከርምቱ በኋላ ደግሞ የሚመለሰው ወደ ከሳሹ ስለሆነ ያን የሚመለስበትን አካባቢውን ሁኔታ ምቹ ማድረግ አስፈላጊ ነው። እዛ ያለውን መቃቃር፣ መፈላለግ፣ ቂም በቀል እንዳይሆን አስቀድሞ የመስራት ስራ የሚሰራ ማህበር ነው ያለውና በዛ ማህበር ውስጥም አገለግላለሁ። ከዚህ የተነሳ ይህንኑ ማህበር በዚሁ አካባቢ ላሉ ለህግ ታራሚዎች አስታውቀን ከማይበሩ ማለት ከተቋሙም ጋር በመነጋገር ፈቃደኛ የሆኑ ታራሚዎችን የፍርድ ጊዜያቸውን ጨርሰው ወደ ወጡበት ማህበረሰብ ሲመለሱ ያለ ስጋት እንዲመለሱ ያለ ስጋት ከማህበረሰቡ ጋር መቀላቀል የሚችሉበትም ምቹ ጉራን ገሮን መፍጠር አስፈላጊ ስለሆነ ይህንን አገልግሎት ማስፋት የምንችልበትን አጋጣሚ ለመፍጠር ነበር። ዋናው የተገኘው ሀሳባቸውን የሰጡ የሚኒስትሩ አባላትና የአላባ ሙዳ ህብረት ቀለዮት ቤተ ክርስቲያን መሪዎች በቦታው ተገኝቶ ይህንን አገልግሎት በማገልገላቸው የተሰማቸውን ደስታ በመግለጽ በማረሚያው ለሚገኙ ታራሚዎች በተደረገላቸው ድጋፍ የተሰማቸውን ደስታ ማየት ከምንም በላይ ለልብ እረፍት፣ ለአይምሮ እርካታ የሚሰጥ ታላቅ አገልግሎት መሆኑን ተናግረዋል። ዛሬ የመጠንበት አላባ ቁሊቶ ማረሚያን በዘርፈ ብዙ አገልግሎት ለማገልገል ነው። አንደኛ እስር ቤት ያሉትን ሰዎች ፍቅር በማሳየት ጌታ ኢየሱስ ፍቅር አስገድዶት ነው ወደዚህ ምድር የመጣው ለብዙዎችም ዋጋ የከፈለው። ስለዚህ ያ ፍቅር እኛንም አስገድዶት ከአላባ ማረሚያ በተጨማሪ እኛ የምናገለግላቸው ወደ ስምንት ማረሚያዎች አሉ። አርባ ምንጭ፣ ጎፋ፣ ወላይታ ሶዶ፣ ዱራሜ እና ሆሳዕና፣ ሻሽመኔ ጭምር እያገለገልን ያለነው በየበዓላቱ ለሰው ልጆች ኢየሱስ የከፈለውን ዋጋ ፍቅሩን በጥልቀት ስለገለጸ ያን ፍቅር ታሳቢ በማድረግ አንዳንድ አልባሳትን ይዘን መተን እስረኞችን ጠይቀናል። በመጠየቃችን እጅግ እጅግ ተደስቷል። እኛም በጣም ተደስተናል። የታሰሩ ሰዎች በአእምሮም በአካልም ታስሮ ነው ያሉት። ከውጭ እንግዳ መጥቶ ሲጠይቅ እጅግ ደስታቸው ብዙ ነው። እኔ ማስተላለፍ የሚፈልገው መልእክት ነገም በቡድንም በግልም በሃይማኖት፣ በብሔር፣ በቋንቋ ሳትለዩ በየትም አገር ያሉት እስረኞችን አገልግሉ። የተኛው ማህበረሰብ ብትሆኑ አገልግሉ። ወደዚህ ምድር ስንመጣ አንድም ይዘን የመጠነው ነገር የለም፣ አንድም ይዘን የምንሄደው ነገር የለም። ጌታም ወደ ምድር ሲመጣ ተርቤ አበላችሁኝ፣ ተጠምቼ አጠጣችሁኝ፣ ታርዤ አለበሳችሁኝ ብሎ የጠየቀው እህንን ነው። ስለዚህ ጌታ ራሱ ተርቦ ሳይሆን በራሱ አምሳል የተፈጠረው የሰው ልጆች እኛ ሰው ልጆች በመጠየቃችን ትልቅ ደስታ ትልቅ ተስፋ በህይወታቸው ይታያል። ስለዚህ ዛሬ አላባ በመምጣታችን በእውነት በኩራት በጣም በድል ተወጥተናል። ያገለገልነው አገልግሎት ትልቅ አገልግሎት ነው። እግዚአብሔር ከብሯል። ሰዎች ተደስቷል። ብዙዎች በእግዚአብሔር ስራ በጣም እጅግ ታላቅ ደስታ ተሰምቷል። የማራሚያን አገልግሎት ለማገልገል አስፈላጊውን ቁሳቁስ ሁሉ በማዘጋጃት ወደዚህ በማምጣታቸው ትልቅ ደስታ ተሰምቶናል። እኛም ደግሞ በዚህ በኩል እንደ ሀላባ ሙዳ ህብረት አስፈላጊውን ቅድም ስራ አስኪያጅ አቶ ይስሀቅ እንደገለጹትም ለ450 የሚሆነውን እስረኞች የሚሆነውን ለእነዚህ ታራሚዎች የሚሆነውን በቂ ማስተንግዶ በማዘጋጃት የተመገቡበት የመገብንበት ሁኔታ አለ በአጋርነት ከኛ ጋር ከዚህ ቀደምም ሲያገለግሉ እንደነበሩ በአገልግሎታቸው ውጤታማ በሆነ ሁኔታ የእግዚአብሔርን መንግስት በጋራ ሲያገለግሉ እንደቆዩ አሁንም ያ አገልግሎት ቀጥሏል ማለት ነው። የአላባ ቁሊቶ ማረሚያ ተቋም አዛዥ ኮማንደር እሸቱ ለታራሚዎቹ ለተደረገላቸው ድጋፍ በታራሚዎቹና በማረሚያ ቤቱ ስም አመስግነው በቀጣይም በተቋሙ ውስጥ እንደ ጉድለት የሚታዩ ነገሮች ዙሪያ ድጋፋቸው እንዲቀጥል ጠይቀዋል። በመርሃ ግብሩ የአላባ ዞን ምክር ቤት ዋና አፈ ጉባኤ የተከበሩ አቶ መሀመድ አሚን ሀጅማዲን ጨምሮ የተለያዩ ባለድርሻ አካላት ተገኝተዋል።